ግን እኮ ሜላት ናት። ወዳት ነው፣ አትፈልግም። እዚህን የምትመጣበትም ምክንያት ትፈልጋለች። ካልመጣች አልሞላት ማለት ነው። ሜላት ስሜታዊ ሳትሆን በምክንያት የምታምሰው ናት። አንቺ ደግሞ ከሀና በላይ ምክንያት ያለች ሰውሽ። እስከዛ ደግሞ ዶክተር በጣም ጥሩ ነበር። እና እውነታው እንዴት ሆነ? እውነታው እኮ ዛሬ አይታወቅም። እና መቼ ነው የሚታወቀው? ትንሽ ይቆያል። አሁን ፀጉራችን ሰጥተን የመጣ ነው። ለምን? ምርመራው እኮ የሚደረገው በፀጉራችን ምን፣ ወይዘሮ ባዩሽ የአቶ መስፍንን እና የወይዘሮ ማህሌትን ፍቅርና ደስታ አትፈልግም? በፍጹም። ያም በወይዘሮ ማህሌት ቀናለች ማለት ነው። በቅናት የተነሳ ይሄንን ነገር ፈጥራ እንድለያዩና አብሮ እንዳይኖሩ እያደረገች ትገኛለች ማለት ነው። የእነሱ ሁኔታ እያበሳጫት ስለሆነ ጓደኛዋ ላይ ቀንታ ማለት ነው። ወይዘሮ መሀሌት ላይ ምንም ቢሆን የእነሱ ደስታ አትፈልግም ማለት ነው። እንድጣሉ ማድረግ ትችላለች ብዬ አስባለሁ። ያው ምክንያቱም ቅናት አለባት ማለት ነው። የቅናት መንፈስ ስላለባት እነሱን ለማጣላት ያው ወደ ኋላ አትልም ማለት ነው። ወይዘሮ ማለት ደግሞ የጓደኛዋ ወሬ ትሰማለች። ታውቃላችሁ አንዳንድ ጊዜ ሴቶች ማለት ነው የጓደኞቻቸውን ወሬ ይሰማሉ። አንዳንዶች አንዳንዶች ግን አሉ፣ ጓደኞች ደግሞ አሉ። ጓደኛ ማለት ሁሉም ጓደኛ ስለሆነ አይደለም። ይቺ ባዩሽ ተብዬዋ ያው ታውቃላችሁ ማለት ነው እሷ ላይ ምን እንደምትሰራ፣ ወይዘሮ ማለት ደግሞ ምን ሀይል እንደምታምናት ሁላችንም እናውቃለን። ነገር ግን እቺ ወይዘሮ ባዩሽ ግን እባብ ናት። በቃ ማለት መልካም ሰው መስላ ወይዘሮ ሜላትን ለመጉዳት ብዙ ሙከራ እያደረገች ትገኛለች። እሷ ወይዘሮ ሜላት ግን እየገባት አድለም ማለት ነው። ነገሩ አልገባትም በፍጹም። እውነት ወዳጅ ናት እህቴ ናት ጓደኛ ናት ብላ አምና ከእሷ ጋር ብዙ ነገር ታወራለች። ምስጢሮቿን ሁሉ ማለት ነው አኔ ልጇ እንደሆነች እያወቀች የማይሆን ነገር ፈጥራ እርግብን አምጥታ አንቺ ልጅሽ ናት ብላ በሚዲያ እንድታወራ ያደረገችው ያሴራችሁ ሴራ ሁሉ ነገር ታውቃላችሁ። እናም እናንተም ታውቃላችሁ ማለት ነው የወይዘሮ ባዩሽ ይሄንን አታደርግም ብላችሁ አታምኑም ማለት ነው። ሌሽ ታደርጋለሽ ማለት ነው እና የወይዘሮ ባዩሽ ያው የሰራችው ሴራ ያው ባል ዋጋ ያጣላችሁ እሷ ከሆነች ያው ባለፈውም እንዳየነው ቪዲዮ ላይ አቶ መስፍን ቤት ውስጥ አግኝታ በጣም ደንግጣ ነበረ። የምታስታውሱ ከሆነ ማለት ነው ደንግጣ እንደውም ምንድን ነው ምን ፈልገን የመጣውት ብላ የምታወራው ሁሉ ነገር ጠፍቶባት ነበረ። አሁንም ደግሞ አሁን በቅርብ ቀን የዲኤን ምርመራ ይረጋገጣል። ያው ያው ይቺ እርግብ ናት ወይስ ሃኒ ናት የወይዘሮ ሜላት ልጅ የምትሆነው ያው በጉጉት እየጠበቅን ነው ያለ ነው ማለት ነው። በቅርብ ቀን ውስጥ ይታወቃል ማለት ነው። ያው ምርመራ ጨርሰዋል። ያው ምርመራው እንዴት ይጠናቀቃል ብለን በጣም አሳብ ላይ ነን ያለ ነው ማለት ነው። ያውኑ ቪዲዮ ላይ እንዳየነው ከሆነ ያው በጣም ግራ የሚያጋባ ነገር ነው። ዶክተር በጣም ደንግጠዋል። ምን እንደተፈጠረ ባይታወቅም በጣም ደንግጦ ነበረ። ቪዲዮ ላይ እንዳያችሁት ከሆነ ማለት ነው። እንደውም አኒ ውጪ ልኝ ብለዋት ነበረ እና አኒም ጠይቋት ነበረ ሀኒ ጋ ትክክለኛ እውነት እንዳወቀ ካወቀ በኋላ በጣም ደንግጠዋል ማለት ነው። ያው ሁኔታው እንደሆነ እውነት እንደሆነ እና አኒም ዶክተር መሆኗን ካወቀ በኋላ ደንግጠዋል ማለት ነው። ያው ይሄንን እውነት ለመደበቅ ራሱ ፈርተዋል፣ ፍርሃት ላይ ይገኛል ማለት ነው። ያው ወይዘሮ ባዩሽ ያሴረችው በእርግጠኝነት ይሆናል ይሳካል ብላ ነበር ያሰበችው። ነገር ግን ዶክተሩ ፈርተዋል ማለት ነው። እንደውም ብቻ ዞር በይልኝ ይቻላት ነበረ ወደ ውጭ ወጥታ ነበረ ለተወሰነ ደቂቃ እንዳያችሁት ከሆነ ማለት ነው። ያው እናም ስጭት ብሎ ነበረ። በዛ ምክንያት የተበሳጨበት ምክንያት ደግሞ የወይዘሮ ባዩሽ ያሴረችው ሴራ አስቦ ነበረ ማለት ነው። ምክንያቱም ያው ምርመራውን ለማስቀየር ከዶክተሮቹ ጋር ተነጋግራ ነበር፣ በድብቅ ማለት ነው። ያ ነገር አስገረመ ማለት ነው። ማንም ያው ዶክተር ሆና ሰው ቤት ተቀጥራ ሲሰራ አባቷን ለማሳከም ብላ ያደረገችው ነገር አስገርሞታል ማለት ነው። በፊት ሰራተኛ ነበረ የመሰለችው፣ የተማረችና ዶክተር እንደሆነችም አያውቅም ነበረ። ቪዲዮ ላይ እንዳያችሁት ከሆነ እንደውም አንቺ የነሚዋሌ ሰራተኛ አይደለሽም፣ እንዴት እንደዚህ ሊሆን ይችላል ስላት ለአባቴ ምክንያት ነው አባቴን ለማሳከም ብዬ ነው ስትል በጣም አዝኖ ነበረ ማለት ነው። እና ከቤዘሮ ባዩሽን ብር ወስዶ ያው ከፍላለች ማለት ነው። በድብቅ ድንግጥ ብሎ ነበረ ያንን ብርኬት አምጥቼ እመልሳለሁ ለማለትም ሀሳብ ገብቶታል። ያው ለብር ሳይሆን ለእውነት ብትቆም ዶክተር በጣም ደስ ይለናል ማለት ነው። አደራ እንዳትቀይሩ፣ የምርመራ ውጤት እንዳትቀይርባት እሺ። ድላ እንይ እያልኩኝ ያው እንዴት ልናገር እንዴት ሊሆንም እያለ በጣም ተጨንቋል ዶክተሩ ማለት ነው። እንዳያችሁት ከሆነ ያው ምክንያቱም ከወይዘሮ ባዩሽ ገንዘብ በልተዋል ማለት ነው። ገንዘብ ስለወሰደ አሁን ያኔ እውነትም ለመደበቅ ጭንቀት ሆኖበታል። እና አሁን በቅርብ እውነቱ ይወጣል ማለት ነው ሀኒ የወይዘሮ ሜላት ልጅ ሲሆና ትገኛለች አሰት ደግሞ ው ውሸት መቼም አሸናፊነት የለውም፣ ትሸነፋለች። ወይዘሮ ባዩሽም የሴራቸው እስከ ዛሬ ያደረገችው ነገር ሁሉ ይጋለጣል ማለት ነው። ደግሞ በመጀመሪያ ቪዲዮ ላይ አይታችሁት ከሆነ መጀመሪያ የ አሴር ጓደኛ ያው ጓደኛሞች ናቸው ለእነሱ ብር ከፍላ እነሱ የሆነ ነገር ወረቀት እንዲሰርቁ አድርገዋለች ማለት ነው። እንደውም ማስታወሳችሁ ከሆነ የተሬ ጓደኛ ነበረ ብሩን የወሰደ ማለት ነው። ተሬ ደግሞ ያንን ብር ለጓደኛው ለአሴር ነበረ የሰጠው። አሴር ደግሞ መልሶ ላ አኒ ነበረ የሰጣት ሀኒ በጣም ተጨናንቃ ስለነበረ ለአባቷ ሕክምና ብሎ ያኔም ብራም ጥቶ ለነሱ ሰጥተዋል። እነሱም ምስጢሩን ያውቃሉ። ያው አሴር በደንብ ባያቅም፣ ተሬ ግን በደንብ ያውቃል ነገሮቹ ማለት ነው። ያው ወይዘሮ ማሌትም ደግሞ ጸጸት ውስጥ መግባቷ የማይቀር ጉዳይ ነው። አኔም በጣም በድላታለች። ወይዘሮ ማሌት መጨነቋ የማይቀርም በጣም እንደምከፋትም እና ያለን ማለት ነው። ምክንያቱም ሀኒም በጣም ነበረ የገፋቻት ሀኒ ግን በትዕግስት በጸሎትና በተስፋ ያንን ሁሉ ይችላ ለዛሬ ደርሳለች ማለት ነው። እናም ያው አቶ መስፍን ግን እውነት መስፍን እና እነ ሰላም ምናሴም ያው ሀኒም በጣም ይወዷዋታል ከዱሮ ራሱ ከበፊት ወይዘሮ ሜላት በፊት ስታመነጫጭቃት ነበር። አሁን አሁን አኒ በፍቅር የያዘቻትና ለሰላምም ትልቅ ውለታ ውላ ሰላምን ከሞት ያዳነችው ሀኒ ነበረች። በዛ ምክንያት በጣም ይወዷታል። ያው ደማቸውም አንድ ነው። እህታቸው እንደሆነች አኒም ማታቅም ነበረ። እንዳያችሁት ከሆነ ያው ቪዲዮ ላይ ማለት ነው ሰላም የማንም ደም ከአባቷ ውጪ የማንም ደም ለእሷ እንደማይሆን ዶክተሮቹ ራሱ አረጋግጦት ነበረ ማለት ነው። ነገር ግን የሀኒ ደም እና የእሷ ደም ተመሳሳይ ነበረ። ሀኒ ደም ሰታት ነበረ። ሀኒ የዓለም ንግስት ናት እያልቻት ነበር ለእናቷ ራሱ እና ያው የዘሮ ባዩሽ ሀኒ ልጇ ሆኖ ስትገኝ የምትሆነው ነገር ለማየት ጓጊቻለው እና እውነት መቼም እውነት ነው። እውነት ያሸንፋል። አኔ ታሸንፋለች ብዬ አምናለሁ። እናንተስ ምን ትላላችሁ? ኮሜንት ላይ አሳውቁኝ ማለት ነው። ማን ያሸንፋል? እኔ ሀኒ ታሸንፋለች ብዬ አለሁ። ድላ አንዬ እውነት ስላላት ማለት ነው። ዶክቶር በጣም አሳብ ውስጥ ገብተዋል። ሀኒ ውጪ ላይ ውጪ ብሏት ነበረ። ከዛ ሀኒ ተመልሳ ስትመጣ ዶክቶር ዶክቶር እያለች አሳብ ውስጥ ገብቶ ነበረ። እንዴ ሀና መተሻ አላት እንዴ ዶክተር አስደነገጥኩ እንዴ ኧረ አላስደነገጥሽኝም ማለት ትንሽ ሀሳብ ውስጥ ሆኝ ነበረ አንቺ ግን አደንግጭ አላስደነግጥሽም እንዴት ነሽ ስላት እግዚአብሔር ይመስገን አለችው አባትሽ እንዴት ናቸው ደህና ነው አሁንማ በጣም እያገገመ ነው አታስቢ አሁን በቅርቡ ደግሞ ሙሉ ጤነኛ ይሆናሉ አላት አመሰግናለሁ ዶክተር ግን ለምን ነበረ ፈልግሻለሁ ያልከኝ አለችው ቅድም ያወራነው ነገር ትንሽ አሳሰበኝና ላወራሽ ፈልጌ ነበረ። ምንድን ነው ያወራነው ዶክተር? አና ሕክምና እማራለሁ እያልሽኝ ነበረ አይደል? አላት። አዎ ደሴ እያለሁ የግል ሕክምና ተቀጥሬ እየሰራሁ ነበረ። እንዴታ ለምን ተውሹ? አባዬን ሲያማሱን ለማሳከም ነበረ እዚህ አዲስ አበባ ድረስ የመጣሁት ብላ አለችው። ዶክተርም በጣም አስቦ ነበረ። በጣም ይገርማል የነው ወይዘሮ መሌ ሰራተኛ ለማሆን አሁን የደረሹ በአባትሽ ምን ምክንያት ነው አላት አዎ ስላት በጣም በጣም ደነገጠ ማለት ነው ያው እዚህ ላይ በጣም አሰብ የሆነበት ወይዘሮ ባዩሽ ለዚህ ዶክተር በጣም ብዙ ብር ከፍላላት ነበረ ጭንቀት ሆነባት ማለት ነው ጭንቀት ሆነባት ካሌ ከውጭ ስትመጣ ራሱ እንቅልፍ እንደወሰደ ሰው በጣም ጭንቀት ውስጥ ገብቶ ነበረ። እና አባት ካሌሽ እንዴት የነ መሀሌት አባትነት ትፈለግሽ አላት። ይገርማል። ወይዘሮ መሀሌት ከአስራ ስድስት ዓመት በፊት ልጅ ጠፍቶባት ነበረ። ደግሞ እርግጠኛ ነኝ እኔ ነኝ የጠፋውባቸው አባዬ ከአክሱም እንዳገኘ ይነግሮኛል እኮ እንዴ ስላት ባይነግሮኛል፣ አለችው። ግራ የሚያጋባ ነገር ነው። ታዲያ እርግብ ከየት መጣች? አላቅም ዶክተር፣ የነበረኝን ታሪክ ሁሉ ሰርቃ ልጃቸው ነኝ ብላ መጣች፣ አለችው። ይሄ በጣም የምገርም ታሪክ ነው፣ አላት። ከዛ እውነት መውጣቱ እንደማይቀር አውቀዋል ማለት ነው። አሁን እዚህ ላይ ወይዘሮ ባዩሽ የከፈለችው ገንዘብም እንደማወጣ አውቀዋል ማለት ነው። አንድም ዶክተር ናት፣ በዛ ላይ ደግሞ እውነትም አላት ማለት ነው። ድጋሜ ሌላ ሕክምና እንደሚያስመረምሮ ስለሚያቅሄ ውጤት ሙስና ይሰራል ብዬ አላስብም። እና እነሱ አምኗት አለ ቀላል ልጅ እንዳትመስል፣ በደም ነ ያመኗት አለ እንዴት አመኗት አላት። ኬት እንዳገኘችው አላቅም፣ ግን የኔን ፎቶና የኔን መስቀል ሰርቃ ነው የእነሱ ልጅ ነኝ ብላ የመጣችው አለች። በጣም ደነገጠ። እንደዚያ ስትል ማለት ነው ወይዘሮ ባዩሽ እንደዚህ አላስረዳችውም። ብር መክፈል እንጂ ይሄ ችግር ይፈጠራል ብላ ስላላሰበችው ዶክተር ድንጋጤ ውስጥ ገብተዋል። እኔ ይቅርታ ብቻ መሆን ስለምፈልግ ውጭ ልኝ አላት። ዶክተር በጣም ይቅርታ ካስቀየምኩ አለች። እባክሽን ውጭልኝ ብቻ መሆን ፈልጌ ነው። ስለተሷም ወደ ውጭ ወጣች። በጣም ደነገጠ። የሚያደርገው ጠፋበት። ተነሳ ማለት ነው ከተቀመጠበት። ምርመራ የሚያደርግበት እና የዶክተር ልብስ ለብሶ ነበረ። ከዛ ልብሶንም ማወለቀ ማለት ነው። በጣም ደነገጠ። ተነሳ ቤትስ መሄድ ጀመረ። በጣም ድንጋጤ ገባ። ምክንያቱም አቶ ወይዘሮ ባዩሽ ብሩን ከፍለዋለች ብር በልተዋል ማለት ነው። ውጤቱንም እንዳይቀይር እንደሚያዝ አውቀዋል ማለት ነው። ሙስና ከተሰራ ደግሞ አባቱም አቶ መስፍን ይመጣል ብላ ሳትገምት ነው ቀድማ ብር የሰጠችው ማለት ነው። ምንም ቢሆን ዶክተር ይቀይራል ብዬ አላስብም። ምክንያቱም እኔም ዶክተር እንደሆነች አውቀዋል አባቷም ደግሞ መጥተዋል ማለት ነው። ሁለተኛ ደግሞ ብቀይር ራሱ አባባ ታሪኩን በደንብ ስለሚያውቁ አቶ መስፍን አባትሽ ጋር አስተዋወቅኝ ብሏት ነበረ። አባቷ ጋር ካስተዋወቀች ይሄ ሁሉ ታሪክ የእሷ እንደሆነ አባቷ ይነግራቸዋል ማለት ነው። በጣም ዶክተሩ ጭንቀት ውስጥ እንደገባ ነው ማለት ነው። ወይዘሮ ባዩሽ አሁንም በድጋሚ ተዋርዳለች ማለት ነው። ምክንያቱም ያው እውነት ተደብቆ አይቀርም። ያው ዶክተሩ ደግሞ ብር እንደበላ ከተናገረ ማን እንደሰጣት እንደዚህ ከወጣ ምስጢሩን አቶ ወይዘሮ ባዩሽ በግልጽ አቶ መስፍንንም ከጓደኛዋም እምኔት እምኔታንም ታጣለች፣ ያው ጓደኝነትዋንም ታጣለች እርግብም ተዋርዳ ትመለሳለች ማለት ነው። ምክንያቱም እውነት አሸናፊ ነው። ይሄ ዶክተርም ሙስና ከሰራና ውሸትም ካደበለቀ ያው ይከሰሳል፣ ይታሰራል ማለት ነው። መታሰሩ የማይቀር ነው እና ውጤቱን ይቀይራል ብዬ አላስብም ማለት ነው። አባባም አቶ መስፍን ወደ ቤት ተመልሶ መጣ ማለት ነው። ምናሴም እያጠና ነበረ። እያደረግክ ነው ስለው እያየ አባዬ ይህ ወረቀት ላይ መፍጠጥ ተው ስልክ አልተዋ አልካደል እውቀት ደግሞ ይበቃላል አለ። ይሄ ነገር እንደዚህ የሆንክበት ምክንያት ምንድን ነው? ሰሞን እኮ ሃሳብ ስላለብኝ ነው። ፈተናውን መቼ ነው የምጨርሰው ስለው አንዱ ለቀን ይቀረን እያለ ነበረ ያው በቃ አብረን ወጣ እንላለን። ወዴት ለመሄድ እያደ ነበረ? አጎቴን ለመጠየቅ ሊሄድ ነው። እዛ ከሄድኩ እኮ ያመኛል እንደው ሁ እንደናድለክም አለው እና ሁሌ ሕክምና እንክብካቤ ስለምታደርግልኝ ነው፣ ለዛ ነው አላት አለዋት ስለው አና ይህን አይል ጎበዝ ልጅ ናት ማለት ነው። አው በጣም ጎበዝ ነች። እሷ ባትኖር ያኔ ሞቼ ነበረ። በዚህ ሰዓት አሁን ሞት ምን አመጣ በል